ናቸው የተረፉት። ሁለቱም የመናውያን ናቸው። እና ይህን ያለው ያው በጣም የሚያሳዝን ዜና ነው የሰማ ነው። ምናልባት መረጃውን ያልሰማችሁ ካላችሁ ይኸው እዚህ ላይ ለቅቄዋለሁ። አንድ ላይ አሳየው። ይህንን የምታዩት ቪዲዮ ነው እዚህ ላይ ያለው ይሄ ይታያቸዋል ይሄ አሳዛኝ ዜና የሚለው ሰላም ትሬስትልኝ ኩብራትና ኩብራን የብሬክ ስፔስ ሰዎች እንደምን አላችሁ እጅግ ዳርቻ አካባቢ እንደደረሱ የሰጠሙ ሲሆን እነዚህም ውስጥ መቶ ሰማኒያ አንድ ኢትዮጵያውያንና አምስት ጀልባዎች ሲሾፍሩ የነበሩ የመናውያን ጨምሮ የት እንደገቡ አልታወቀም። ከዚሁ አደጋ በህይወት የተረፉት ሁለት ጀልባዎቹ ሲነዱ የነበሩ የመኖች ብቻ እንደሆኑ የዓለም አቀፉ ስደተኞች ድርጅት አይኦኤም ያሳወቀ ሲሆን በተጨማሪም የሚሄዱ አራት ጀልባ ተጭኖ ያቅም የተለቀቀውን መረጃ ገብተህ ማየት ትችላለህ። በየመን ላይ የሚገኘው አይ ኦ ኤም ነው ይህንን መረጃ ያወጣው። በነገራችን ላይ በጣም የተረጋገጠ መቶ ፐርሰንት እርግጠኛ የሆነ መረጃ ነው። ይህንን መነገራችሁ መቶ ፐርሰንት እርግጠኛ የሆነ መረጃ መቶ ፐርሰንት እርግጠኛ የሆነ መረጃ ይሄ ማለት ከትናንት ወዲያ ማለት ነው። ሐሙስ ዕለት ሐሙስ ዕለት የካቲት 28 የተፈጠረ ነገር ነው ይሄ። አንደኛ በነገራችን ላይ እኔ ያልተጣራ እርግጠኛ አይደለም ይሄ ዜጎች ባህር ላይ ሰምጠዋል የሚል አደገኛ መረጃ ማውጣት ይቅርና፣ ማንኛውም ነገር ያላረጋገጥኩበት እርግጠኛ ያልሆንኩበት የት ነው የምትሉት? ከጅቡቲ ወደ የመን ሲጓዙ የነበሩ ጀልባዎች ናቸው። ስለዚህ ትክክለኛ መረጃ ነው ለማለት የፓስፖርት ቀጠሮ ካለ ምንድን ነው ማድረግ ያለብኝ? እሱም ኤምባሲ ከሆነ ያው ኤምባሲ ነው መጠየቅ ያለብኝ። ያው እኛ ምን ሰራው ኦንላይን ስለሆነ ማለት ነው። መስናናቱን ይስጠን ይስጣችሁ። በጣም ከባድ ነው። በአንድ ጀንበር መቶ ሰማንያ ምናምን ሰው ማጣት ማለት ቀላል አይደለም። ግማሹ ወጣት በስደት ላይ በባህር ላይ የአሳ ራት ሆኖ ይቀራል። ግማሹ በሳውዲ ድንበር ላይ የጥይት ራት ሆኖ ይቀራል። ግማሹ ሀገር ቤት በሰላም መኖር አቅቶት በየቦታው ተገድሎ ይገኛል። ብቻ በጣም ከባድ ነው። ኮፕሊንክ እያደረጋችሁ ኮፕሊንክ ዋርኒንግ መቶብኛል። ዛሬ የሆነ ቪዲዮ ለቅቄ ኮፕሊንክ ላይ ይሄንን ቪዲዮ ለቅቄ ዋርኒንግ መቶብኛል። አንድ የሁላችሁ ሶስት ይሄ ቪዲዮ ይራሎ ብሎ ወደ ሳውዲ አረቢያ ያመራል። ያንን እጅግ በጣም አደገኛ የሆነው የሰሐራ መንገድ አቋርጦ፣ እንዲሁም ከባዱ የባህር ጉዞ ተሻግሮ የሳውዲ ድንበር ይደርሳል። ይህ የምትመለከቱት ታዳጊ ወጣት የሳውዲን ድንበር በማቋረጥ ላይ ሳለ በሳውዲ ድንበር ጠባቂዎች በተተኮሰ ዋርኒንግ ሰጠኝ ቪዲዮውንም እንድጠፋው እንዳስጠፋው አደረገኝ ለእኔም ከባድ ዋርኒንግ ሰጠኝና እባካችሁ ለዚህ ነው ኮፕሊንክ አድርጉልኝ ያልኳችሁ ያሉት ለሌላ ነገር አይደለም ፕሊስ ኮፕሊንክ አድርጉልኝ ሁላችሁም ያ ብዙ ወጣት በሳውዲ ድንበር ላይ እየቀረ ነው በነገራችን ላይ በተለይ አንዳንድ ቦታዎች የሳውዲ ድንበር አካባቢ እንዴት ልበላችሁ በነገራችን ላይ ከዚህ በፊት በጣም ዘግናኝ የሆነ ቪዲዮ ተልኮልኝ ያውቃል። እና ዘግናኝ የሆነ ቪዲዮ ስላችሁ በቃ ላይ በየቦታው የሰው የሰው እንትን ማለት ነው፣ የሰው አጥንት ማለት ነው። የሰው አጥንት የሰው አጥንት የወደቀ በቃ ላይ መርገጫው ላይ የለም። በጣም ነው የገረመኝ። እኔ ያንን ነገር ወደ ሶሻል ሚዲያ አላወጣሁትም። ምክንያቱም አንደኛ የሶሻል ሚዲያውን ህግ አይፈቅድም ሲጀመር እንደዚህ አይነት ነገር ወደ ሚዲያ ማውጣት፣ ምናልባት በቴሌግራም ካልሆነ በስተቀር ሁለተኛ ደግሞ በፍጹም ያንን ነገር መልቀቅ አልፈለኩም፣ ህሊናዬ አልፈቀደልኝም። እኔ በራሴ ያንን ነገር አይቼ በቃ ለተወሰኑ ቀናት በስርዓት ምግብ መመገብ ሁላ አቅቶኛል። የምሬ ነው የምላችሁ፣ በጣም ዘግናኝ በቃ የሰው ልጅ እንዴት ብዬ ልንገራችሁ። በቃ ላይክ እንስሳ ነው እኮ የሆነ አይደለ የሆነ የሆነ በሽታ ገብተው ወይም የሆነ ነገር ሆኖ እንስሳ ነው። በዛ መልኩ በረሃ ላይ ተጥሎ አሞራ ሲበላው ምናምን ምናምን ነገር የምናየው አይደለ በተለምዶ የሰው የሰው ነፍስ እንደዚህ አይነት ነገር እንደዚህ አይነት ቪዲዮ ስታይ ግን ሪሊ በጣም ላይ ሲያደ ነው በጣም በጣም ያሳዝናል፣ እና በጣም ልብ ይሰብራል። አንዳንድ ሳውዲ ድንበር አካባቢዎች በጣም ከባድ ነው። በጣም ከባድ በቃ እዛ ቦታ ላይ በጥይት ከተመታ ደግሞ ማንም አያንስም። ምክንያቱ ድንበር ስለሆነ ሁሉም ነፍሴ ውጪን ብሎ ከመሮቶች ማንም አይደርስልም እና ፕሊዝ በቃ ሳውዲ አረቢያ እንደ ድሮ አይደለም ጋይስ። ድንበር ስትሻገሩ እንደ ድሮ የሆነ በዚህ ሁኔታ አይደለም፣ ያለው እንደ ድሮ አይደለም። አሁን ነገሮች ጥብቅ ናቸው። እያንዳንዱ ነገር በድሮን ነው የሚከታተሉት። እያንዳንዱ ነገር በካሜራ አላቸው። ድንበር ላይ እንደ ድሮ አይደለም። ካሜራ አለ፣ የተጠመደ ካሜራ አለ። በዛ ነው የሚከታተሉት። አንድ ጥይት ተጠቆሱ አይስቱም፣ ምክንያቱም እንዳለ ሆኖ ደግሞ እንደምታዩት ባህር ላይ የወጡ እንደ ወጣ እየቀረ ያለው ወጣት ደግሞ በጣም ያሳዝን። እንደ ሀገር እንደ ሀገር እኔ አይደል ነው ኢትዮጵያ፣ በጣም በቃ ሪሊ አለቅን፣ በሀገር ቤትም አለቅን። የምሬ እኔ በጣም ሰላም ሰላም በጣም ነው የናፈቀ። የእውነት ማለት ወጣቱ በሰላም እንደድሮ በሀገሩ በነፃነት ተንቀሳቅሶ መስራት የሚችልበት ማለት የዕለት እንጀራውን እንኳን ለማግኘት በሰላም ተንቀሳቅሶ የዕለት እንጀራ ማግኘት እኮ በጣም ትልቅ ነገር ነው። የምሬ ነው። እኔ ቅድም አንድ ልጅ የጻፈው የሳፈው ኮሜንት በጣም ነው ውስጤ ነው የነቃው። ቅድም ያነበብነው ምን ነበር የሚለው በዚህ ከን ከመስቃየት ከመስቀያት እዛ ሂዶ ምን ማለት ይሻላል? ነው ባህር ላይ ገብቶ በደቂቃ ውስጥ ማለፍ ይሻላል፣ ነው እንደዛ መሰለኝ። አዎ ነገር መጣ ሲሰፍ ማየት ማለት በጣም ቀባድ ነው። ምን ያህል ተስፋን እየቆረጠ እንዳለ ሰው ማሳያ ነው።